ከዊሃ ጋር ላገናኛት ነው። ነፃ እንግዲህ ታውቂያታለሽ። ሶሻል አንድ ቀን ዘፈን ትሰራላችሁ። ዊሃዬ ከእሷ ጋር አንድ ቀን ዘፈን ትሰራላችሁ። ማርያምን ምንድን ነው ያልኳት መሰለች ስግጥ ብለን ቀን ጠይቃለን ያልኳት ስለዚህ አለ እንዲነጽ ነፃነት ይባላለሽ አርነቅሽ እኔም እሷ እንግዲህ ምድር ቃል የገባውላት የኢትዮጵያ ትልቅ አርቲስት አደረግሻለሁ ተስጦ ስላላት ማለት ነው። እና ወደዚህ ይዣት የመጣው ደግሞ እንዳንቺ ታላላቅ አርቲስቶች ላገናኛት ነው ማለት ነው። አሁን መናገር ባንችልም መልዕክት እያስተላለፍኩ ነው። በጀማሪ ሙዚቃ የለሽም የለኝም፣ በሚያስፈልገው ነገር አለን ሰዎችም አሉ ብዬ አስባለሁኝ። እሱማ አለ እራሷም አለች እኔም አለው አዎ አለን ማለት ነው። ሁሉም ሰው አለን አሁን ሰው አፍሪማ አፍሪማ ነው ይባላል አይደል? በአፍሪካ ደረጃ ውድድር አለ። እየተወዳደረች ነው ያለችው፣ እና አንቺም አንድ ቀን እንደሷ ነው፣ እንደዛ ነው። ታዲያ እሺ፣ እንደምን ስንመጣ በደንብ ኢንስፓየር እናደርጋለን ብዬሽ አስባለሁ።